ይኸውላችሁ አንድን ሴት እንደወደድካት ልታሳያት ስትሞክር ወይም ስታሳያት ኩራትን ወይም ችላ ባይነትን ከመረጠች ምንድን ነው ማድረግ ያለብን መሰለህ? የመጀመሪያው ስቴፕ ማይንድ ሴትህን ማስተካከል ነው። እሱም በጣም ኖርማል እንደሆነ አሁን የምታሳየው ሪያክሽን ኩራትም ሆነ ችላ የሴት ልጅ ባህሪ እንደሆነ የሴት ልጅ መገለጫ እንደሆነ አንተን ስለወደድካት እንደቆራችና ልታሳይ ወይም ችላ ልትል የሞከረችው መንገድ ከፍቅርህ እንደሆነ ካላስ እሷ ጋር ልውስጥ ትጋባለ ምናልባት ቀለል አድርገህ ሊሆን ይችላል የወደድካት ጥብቅ ያለ ፍቅር ሳይሆን ልውስጥ ትገባለ እዛ ደረጃ መድረስ አይጠበቅብህም ተፈጥሮ እንደሆነ ከተረዳ እንደ ወንድ ደግሞ አንተ ልጅ እንዴት ነው ዲፌንስ ማድረግ የምትችለው እንዴት ነው ሀሳቧን ልታስቀይራ እንዴት ነው እንድታይክና እንድትመጣ ማድረግ የምትችለው የሚለውን ነው በደንብ የምናወራው ዛሬ የማነሳቸውን ነጥቦች ካደረክ ቀለል አርገህ እመነ የወደድካት ሴት ብትኮራችህ ችላ ብትልህ ሄዳ አትቀርም። መምጣቷ የማይቀር ነው። አንተን ለማድረግ ያብቃ። አብዛኞቻችሁ መደረግ የሌለበትን ወይም መስጠት የሌለብህን ማሳየት የሌለብህን ታሳይና ምን ትሆናለች እሷ ልክ እንደሆነች እንድታስብና፣ ሞር ደግሞ አቴንሽን እንወድ የለ ደካማ ጎናችን አለ፣ ያንን እያሳደደች የራሷ ያንን ማንነትን እራሱ እንዳይኖራት እራሱ ከአንተ አልፈ እሷ ላይ ቢውልድ ታደርጋለህ። ቀለል አርገ ዛሬ የማነሳቸውን ፖይንቶች ለመተግበር ሞከር። ኮራች፣ ችላለች፣ ምናምን የሚሉ ነገሮች እንደማይሰሩ ታያለህ። ሀይ እንዴት ናችሁ? ለማታቆኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ዮድ ሃውስ ውስጥ። እዚህ ቻናል ላይ ስለኛ ነገራችኋለሁ፣ ከእኛ ሚስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከእኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይሄን ቻናል ሰብስክራይብ ካላረጋችሁ አርጉ፣ አብራችሁ የደወል ምልክቷ መጫን እንዳይረሳ ለብዙ ወንድሞቻችን እንዲደርስ የዩቱብ አልጎሪዝም እንዲወደው ደግሞ አንድ ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ቆዩ። አንደኛው ስትኮራ ብህና ችላ ስትል ሴት ልጅ ማድረግ ያለብህ መደወል ማቆም፣ ወዲያው ቴክስት መላክ ማቆም፣ ሶሻል ሚዲያ ላይ እሷን መከታተል ለእሷ የሚገልጽ ወይም ስሜትህን የሚገልጹ ጥቅሶችን ላይክ ማድረግ፣ ፖስት ማድረግ፣ ሼር ማድረግ፣ ፕሮፋይል ፒክቸር ማድረግ ዴፍኔትሊ ማቆም መቻል አለብህ። ምክንያቱም አሁንም ምንም ጥያቄ የለውም። አንተ የሰጠሃት ፓወር የአንተ ፍቅር የአንተ መውደድ አንተ ያሳየሃት ነገሮች ነው እሷን ችላ እንድትልና እንድትኮራብህ ያደረጋት ወይም የኮራችም ችላ ያለችህ ነው ብለህ እንድታምን ያደረገ ቀጥታ እነዚህን ማድረግ አለብህ። በአንዴም ባይሆን መቀስቀዝ መቻል አለብህ ወዲያው። ምክንያቱም ያንን እንድታደርግ የሚያስደርግ ደግሞ ምንድነው? ውጤት እንደማያመጡልህ ማሰብ፣ ውጤት እያመጡልህ እንዳልሆነ ማመን፣ እነዚህን ማድረግ ይበልጥ ደግሞ ውጤቱ ምንድነው? እሷን ልክ እንደሆነች እንድታስብ፣ ከአንተ እንድትርቅ ማድረግ እንደምትመጻደቅ ማድረግ ብቻ እንዳተረፈለ ስታምን እራሱ አይምሮክም ልብህም መስማማት ይጀምራሉ መደወል የለብኝም ቴክስት መላክ የለብኝም እሷም መከታተል የለብኝም እሷ የት እንዳለች ማሳደድ የለብኝም ምን እየተሰማኝ እንደሆነ ምን ያህል ቦታ እንደሰጠዋት ማረጋገጥ ወይም ይህንን እንዴት ላሳያት ከሚል ሀሳብ መውጣት አለብኝ ምክንያቱም አንዴ መኩራት ለጀመረ አንዴ ችላ ማለት ለጀመረ ሰው ኦልሬዲ ምን አለው ማለት እንዳፈቀር ነው ወይም እንደወደድ ነው ገብቶታል ማለት ነው። ያንን ለማረጋገጥ ደግሞ በሄድክ ቁጥር አይገባውም። ለመቀበልም ለመረዳትም ለማየትም አይፈልግም ዳይሬክት ከሄድክ። ስለዚህ ዴፍኔትሊ ጸጥ ማለት ነው። አንድ ጥያቄ ትፈጥራለህ እነዚህን ማድረግ ስትቆም ለምን አቆመ የሚለው ጥያቄ የመጀመሪያው። ለመደውል አቆመ፣ ለምን ቴክስት መላክ አቆመ፣ ሶሻል ሚዲያ ለምን ማየት አቆመ፣ ስለ ፍቅር ስለሚሰማው ስሜት ለምን ሼር ማድረግ አቆመ። ኦር በቁጣም ከሆነ መንገድ ላይ ስታገኛት የምትናገራት ከሆነ አንቺ ማነሽ ምንድነሽ፣ የሆነ በቃ የምታሳያትን ነገሮች ስታቆም ለምን የሚለውን ጥያቄ የመጀመሪያው ትፈጥራለህ። እንድትመጣ የሚያደርጋትን የመጀመሪያውን መንገድ ትከፍታለህ ማለት ነው። ይህንም ማድረግ ነው መቻል ያለብህ በትልቁ የምታሳያትን ፍቅርህን ለማሳየት ለማረጋገጥ የምትሞክርበትን መንገዶች በሙሉ በቁጣም በጤነኛውም በምኑም ይሁን አቁም። ሁለተኛው ለጓደኞቿ ለእሷ ቅርብ ለሆኑ ሰዎች፣ ኢቭን ለሶሻል ሚዲያ ነው ምልህ መናገር ማቆም መቻል አለበት። አሁን ድርጊቶችን ነው አደላ ያቆምከው ፍቅርህን ለማሳየት ፍቅርህን ለማስረዳት መውደድህን አንተ ጋር ያለውን ኢንቴንሽን ለማሳየት ነበር እየሞከርክ ነበር። ያንን ስታቆም ለምን የሚለውን ጥያቄ ፈጥረሃል ኦልሬዲ እሷ ጋር። ከዛ ማሻገር ደግሞ ይሄን ጥያቄ ለምን እኔ መፈለግ ለእኔ መደወል፣ ቴክስ መረቅ እኔ መውደድ ለምን አቆም ወይም ማሳየት ለምን አቆም የሚለው ጥያቄዋ አይምሯ ውስጥ እንዲቆይ ለጥያቄዋ መልስ ፍለጋ እንዳትመጣ ይመረጋት ወይን ቀይረክ ስለእሷ አሁንም እንደምታስብ ሰለሷ እንደምታወራ አሁንም እንደምትፈልጋት እንደምትወዳት የሚያደርሱላትን ነገሮች ማድረግ ለምሳሌ ጥቅስ ይላቸዋል ለጓደኞቿ ቅርብ ኮን ከጓደኞቿ ጋር ሰለሷ ማውራት ጓደኞቿ መቅረብ ጓደኞቿ ጋር ጥሩ ሪሌሽንሽፕ መፍጠር ለነሱ መልካም መሆን ወር ከነሱ ጋር ያለን ግንኙነት ሰላማዊና በጣም ኖርማል ማድረግ ትልቅ ፓወር አለው፣ እንድትወድህ ማድረግ። ታዲያ ግን በዚህ መሀል ምንድን ነው ርስ ከእሷ ጓደኞች ጋር ስትገናኝ ርስ እሷ ከሆነች ቻት ላይ እሷ ከሆነች ሰለሷ የምትጠይቅ ከሆነ እስቲ ምንም ጥያቄ የለውም እኛ ታውቁናላችሁ እርስ በራስ ከፍቅረኛ ብትሆን እራሱ እኮ አንተ ጋር ማታወራውን ከሴት ጓደኛዋ ጋር ታወራል። ስለዚህ ይደርሳታል ማለት እስቲል፣ ጠየቀኝ ስላንቺ ኮንም ጠየቀኝ ስላንቺ ነው የሚያወራውንም ይወድሻል የሚል ነገር ስላለ ቺ ዶንት ጊቭ ሺት ማለት ነው። አናግርካ፣ ደውልክላ፣ ቴክስት ላክላት አይገርማትም፣ አገርማትም። ማወቅ የምትፈልገው ምንድን ነው? እስቲል ይፈልገኛል የሚለውም ጥያቄ ነው። ምክንያቱም ያ ሀሳብ ነዋ ኩራት ላይና ለአንተ ጥያቄ ችላ እንድትል ያስቀመጣል። ስለዚህ ይህንንም ማድረግ ማቆም መቻል አለብህ። በትልቁ ማድረግ ያለብህ ሌላኛው ሰዎች አሁን ከእሷ ጋር የሚያገናኙ አክሰስ እንኳን ባይኖር ሶሻል ሚዲያ አለ አይደለ? ሪፖስት የምታደርገው ነገር ስለሷ እያሰብክ እንደሆነ ይነግራታል። ፖስት የምታደርገው ነገር ስለሷ እየነገርካ እያሰብክ እንደሆነ ይነግራታል። አሁንም እንደምትወዳት እንደምታፈቅራት ይነግራታል። ሌላ ሴት ራሱ መውደድ ጀምረው ሆኖ ስለ ፍቅር ስቲል ምትለጥፍ ከሆነ እሷ ነው የምታሰበው። ወደ አንተ መምጣት ዕድሏን በጣም ነው የሚያጠባው ዴፍኔትሊ ያመቋረጥ መጀመር አለበት። ምን መፖሰት አለበት? ምን ማወቅ አለባት ስለአንተ? ሙሉ በሙሉ አሁን ያንን ጥያቄውን የምትመልስበት ሌቭል ላይ ደርሳለች። ያንን የምታደርገው ደግሞ አሁን እሷ ናት ጓደኞቿን ምንም አላለም እንዴ? ምን ሆኖ ነው የጠፋው? መደወል እኮ ተወ ማለት የምትጀምረው እሷ ናት። ስለአንተ እሷ ናት መጠየቅም ማውራትም የምትጀምረው። እስ ፔጅህን ገብታ ማየት ትጀምራለች። መጀመሪያ የምታውቀውን የለመደችውን ወይም ችላ እንድትል ያደረጋትን ፖስትህ የለማ አንተ የሚገልጸው የለም ለእሷ ያላትን ስሜት የሚገልጸው ነገር ስለሌለ አሁን እሷን አታረኛ የምትሆነው እሱን ደግሞ ደንብ ነው ለውጥ የምትችለው ማየት የምትጀምረው ያንን ማድረግ አንተ ሶሻል ሚዲያ ላይ እንደገባች የሚያሳይ ነገር ይመጣል አንተ ጋር። ስለዚህ አቁም ጓደኞቿ መጠየቅ ስሜትህን በሶሻል ሚዲያ ስቲል ስለሷ እያሰብክ እንደሆነ ለእሷ ከማሳየት በግል ባሻገር በእነዚህም መንገድ ማቆም መቻል አለብህ። ሙሉ በሙሉ ነው የምልህ ውጤት ከፈለክ እንድትመጣ ከፈለክ ውስጧ ጥያቄ መፍጠር ከጀመርክ ቦታ እንድትሰጥ ስለ አንተ ማሰብ እንድትጀምር ከፈለግ አትሊስት ለእሷ ማሰብ ባታቆም እንኳን ስለሷ እያሰብክ እንደሆነ መረጃ መስጠት አቁም። ለቅርቧም ለሆኑ በሶሻል ሚዲያ ሶስተኛ ሁለቱን አድርገህ ከጨረስክ በኋላ ለእሷ የምታስረዳው ነገር አለ። የመጀመሪያ ጥያቄ ይፈጥርሃል። ምንም ጥያቄ የለውም። በምንም መንገድ ይሁን ስለ አንተ ማሰብ ጀምራለች። ለምን እንደዚህ እንደሆንክ መጠየቅ ጀምራለች። ነገር ግን አንተ ራስ ርቀትን ስትጠብቅ አሁን ያልኩህን ውሳኔዎች ላይ ወስነ ቁርጥ ብለህ እዛው ስትቀር እሷ የምታስበው ምን ያህል ራስን እንደምታከብር ያን ያህል የምትከተላት እሷ የምታሳድድ ለእሷ ፍቅርን ለመግለጽ ወይም ፍቅርን እንድትረዳ ያን ያህል እርቀት እንደማትሄድ እንደ ማንኛውም ሰው ስሜትን የገለጽክ እንደ ማንኛውም ሰው ስሜትን ያሳያት፣ ግን ከዛ ውጪ ግብ ግብ ሁካታ ወይም ቁጣህን እንዴትን ከእሷ ጋር ላመጋባት ከማይገቡ ሰዎች ከማይገባ ነገር ላይ ጊዜን እንደማታጠፋ በቻይነኛ አስረድተሃታል ማለት ነው። ምን ያህል ኩል እንደሆንክ ምን ያህል ትረጋጋ ራስን ስሜትን መቆጣጠር እንደምትችልና ለሴት ልጅ የምታስረዳው ስለአንተ፣ ለምን የሚለውን ጥያቄ ስትመልስ ከዚህ ውጪ ምንም አይነት ምላሽ አታገኝም። ዋው፣ ራሱ እንዴ ነው የሚያከብረው እኔን የማከበረኝ። እኛ ፕሮሰስ ለማድረግ ለፍቅር ጥያቄያችሁ ለየትኛውም አክሽናችሁ፣ በመሃላችን ስለተፈጠረው ነገር ፕሮሰስ ለማድረግ ጊዜ እንፈልጋለን። ያንን ጊዜና ስፔስ ትሰጣታለህ፣ ባይዘይ ማለት ነው። ምን እንደጣች ማን እንደወደዳት ምን አይነት ወንድ እንደነበርክ በራሷ ጊዜ ትመልሰዋለች። ርቀትን ከጠበቅክ ራስን ካከበርክ በደንብ ደግሞ አሁን ያልኩን አፕ ላይ ካደረግ መከታተል በእሷ ፊት ላትገኝ ትችላለ። በቃላት ቀጥታ ዳይሬክት እሷን ላታገኝ ትችላለ። ግን ስቲል ምን ብያሃለው፣ ሪፖስት የምታደርገውና የሆነ የምትገልጽበት መንገድ ምን ያህል ከእሷ ጋር ስታክ እንዳደረክ ያስረድሃል። ግን ለእንደዚህ አይነት ነገር ቦታ እንደሌለ ለሚወዱህ አይነት ኢንቨስት የምታደርግ ኢንቨስት ለሚያደርግ ኢንቨስት ለማያደርግ፣ ወይም በፍቅር ልክ ከሆነ ኢንቨስት የምታደርገው ትከስራለህ። ስለዚህ በልክ የምትሰጥ እንደሆነ ራሷ ዲፋይን ታደርጋለች። በምትፈልገው መንገድ ነው ዲፋይን የምታደርገው። ኩሩ ነው፣ ራሱን ያከብራል፣ ራሱን ይወዳል ከማይገባው ቦታ አይደርስም። ሞከራ፣ በቃ ሄደ፣ አልሆነም። ስለዚህ ይሄ ወንድ እንዴት ነው ሊያመልጠኝ የሚገባው የሚለውን ጥያቄ በድጋሚ እንድታስብ እንድትመጣ ይበልጥ ልወቀው እስኪ በብጣጋው ይሻለኛል እንደዚህ ኩሩ ከሆነማ እንዲ ራሱን የሚያከብር ከሆነማ እንዲ የሆነ ነገር ቢፈጠር ራሱ ርጥቀቱ የሚጠበቅ ማይጠበቅ ኒዲ ያልሆነ ወንድ ነው ብላ እንድታምን ታደርጋታለ። ትመጣለች በራሷ ጊዜ ራሷ በፈጠረችው ጥያቄ ስለአንተ ማሰብ ትጀምራለች። ስለአንተ በምታስብ ሰዓት ምንም መጨረሻው የሚሆነው ይሄ ነው። በቃ ራሱን የሚያከብር የሚወድ፣ ሚያፈቅር ከማይገባው ተማይገኝ ሴት ማያሳድድ ፍቅርን ወይም የሚፈልጉትን ሰዎች ስለፈለጉት እንጂ እሱ ስለፈለገ እንደባይ ሰው የገባው ፍጥረት እንደሆነ ትረዳለች። አንተ ደግሞ ማስረዳት አይጠበቅብም፣ ድርጊት ያስረዳታል። የዛኔ ትመጣለች። አፈቅርሃለሁ ብላ ሮጣ እንኳን ባትመጣ ቢያንስ ልወቀው እስቲ ያላየሁት ሳይዱ ምንድን ነው፣ ከእሱ ጋር መሆን ደስ የሚል ነገር የሚያኮራ ነው፣ ጫና የለውም ብላ ታምናለች። ያን ያህል ልትጠበቅባትም ወደድካት እንጂ በዚህ መንገድ እንድትመጣ አድርጋት። አራተኛ ራስ ላይ ማተኮር ነው፣ ራስህም መለወጥ ነው፣ ራስም ማሳደግ ነው ለራስ ከዚህ በፊት ሰጥተህ ማታውቀውን ነገር ለራስ መስጠት ነው። አንድን ሴት ልጅ ትኩረት የሚስበው አንድን ሴት ልጅ መቋቋም የማትችለውን ፍቅር እንዲይዛት የሚያደርጋት ከወንድ ልጅ ለሷ የሚሰጠው ነገር አይደለም፣ ለራሱ የሚሰጠው ነገር ነው። አርባ ጊዜ እናገራለሁ ደጋግሜ። ሰክሰሱ ከሆንክ ገንዘብ ካለ ቆጆ ከሆንክ ሼፕን ከጠበቅ ስራ ካለ ስቴብል ከሆነ ላይፍ የምትወደድ የምትከበር ምናምን ከሆንክ ፍቅረኛ ባልም ያላተታት ትመጣለች። ይሄ ግልጽ የሆነ ነገር ነው በቃ በቃ በእናንተ ስር ነን ሁሌም ይበልጣል ነው የምንወዳችሁ፣ ብያቸዋል ጎበዝ የሆነን ወንድ ነው የምንወደው ሰው ዋት። በጣም ሁሉም ሰው ሰልፊሽ ነው። አንተም ቆንጆ ከሁሉም ሴቶች የምትበልጥ ሼፖ ያማረ ፀጉሯ ረጅም ስትስቅ የተማረች የምታከብር ና ምናረል የምትወደው መስፈርት አለ እኮ አንተ ማርለ። አሁን ደግሞ መርጠሃል ወድሃል፣ ተመች ዋት የበርበለው። ታዲያ እንድትመጣ የሚያደርጋ ስኬት ነው። ለምን እንደምትገረሙ ሴቶች ብር ሰክሰስ ምናምን ትወዳላችሁ ሰው ለራሱ የተሻለ ነገር ይወዳል። ኢንቴንሽኗ አንተን ሳይሆን ብርህን ሰክሰስህን መሆን የለበትም። ወደ አንተ እንዲያመጣት የሚያደርገው አንተ ላይ ያለው ለራስ የሰጠሃቸው ነገሮች መሆን ጀነራላይዝድ መደረግ አለበት። አልፈልግም ብላ ትሄዳለች። ብር ያለውን ወንድ እንትን ከሆነ ቀናተኛ ከሆነ ጥብቅ የሚል ከሆነ አብራው ትሆናለች። ከዘበኛው ጋር ፍቅር ትገባለች ግን ፍቅር ውስጥ የሚጥላት ደግሞ ሌላ አስተሳሰብ ሊኖር ይገባል። ክብር ነው የምትፈልገው፣ ክብራ ፍቅር ነው የምትፈልገው፣ ፍቅር ስጣት። እንድትመጣ የሚያደርጋት ራስ ላይ ማተኮር ነው። እሷን ወደ ባትወዳት ራሱ እልህ ውስጥ ተጋብተን እልህ ራሱ ራስን እንድትረሳ ችላ እንድትል ስራ ላይ እንድትላላ ፎከስን፣ አቴንሽንን ሌላ ነገር ላይ እንድታደረግ እኮ ያደርጋል። ግልጽ እኮ ነገር ነው። ስለዚህ ያንን ኢነርጂ እንዳይወሰድብህ መጠንቀቅ ነው ያለብህ። በህልም በፍቅርም በምንም መጋባት አይገባም። ራስ ላይ አተኩር። ስራ ላይ ከሆነ፣ ትምህርት ላይ ከሆነ፣ ስፖርት ላይ ከሆነ፣ ቢዝነስ ላይ ከሆነ ዋትኤቨር ትኩር አድርጋ፣ ያንን እንድታይ ወይም ያንን የምትሰማበት የምታገኝበት ዳይሬክት የሆነ አክሰስ ከሌላት እድሜ ለሶሻል ሚዲያ ያማረበትን የተለወጠ ስለሷ ማያስብ ስለሌለ ነገር የማያስበን አስተዋውቃት፣ እስቲ እንዴት እንደማትመጣ እናያለን። የዛኔ አምስተኛ አንድ ሴት ልጅ ላ ስትልክ ስትኮራብህ ልትቀበልህ ካልፈለጋት መረሳት የሌለብህትን ነገር ነው ምነግርህ ማለት ነው። የሚሰራ ማድረግ ያለብን ነገሮችን ወደ እልህ የሚቀይርብህን እንድትጠላት መጥፎ ቃላት እንድትናገራት የአንተ ያልሆኑ ነገሮችን እንድታሳይ የሚያደርግህን ነገሮችን ቢውልድ እንዳታደርግ የሚያደርግህ የመጀመሪያው መጀመሪያ ላይ ያነሳውላችሁ ነው። ሴት ናት፣ በቃ ትኩራ ሴት ናት ችላ ብትለይም ችግር የለውም፣ የሚለው አስተሳሰብ ሊኖርህ ይገባል። ማናት ከማን ስለምትበልጥ ነው ማን ስለሆነች ነው ከሚለው ሀሳብ በጣም ለአንተም ጤነኛ ነው። ነገሮችን በፖዘቲቭ ስታይ ደግሞ አትራክት የሚያደርጉልህ በጣም ፖዘቲቭ የሆኑ ነገሮች ስለሆኑ ነው። ወደ ህሊ ወደ ከእሷ ጋር ወደማይሆን ነገር ስትገባ ራስህንም እሷንም የማይረባ ነገሮች ውስጥ ትቀጣለህ። ሴት ልጅ በጣም መልካም ወንድ፣ በጣም ሰላማዊ ደስ የሚሉ ቃላቶችን የሚጠቀም የሚያደግ ለስለስ ባሉ አንደበቶች የሚገዛትን ወንድ ነው የምትሸነፍላት፣ እንጂ የሰደባትን ወንድ ልትወዳት ትችልም። የመታትን ወንድ በፍቅር ልትሸነፍ አትችልም። ያንን ነው ማሰብ ያለብን። ስለዚህ እንደ አንድ ወንድ ኮራችብኝ ብለህ ከምጠላት ኩራቷ ውበቷ እንደሆነ መናገር፣ ውበቷ ስትኮራም፣ ስታኮርፍም፣ ስዘጋም ችለህ ራሱ ስትል እንዴት እንዳማረባት ቀለል አድርገን መናገር እንጂ አብዛኛዎቹ የምትመርጡት ሌላ ስለሆነ ነው ለእሷ ተው ለራሴ ራሱ እውነቴን ነው ለመጥፎ ቃል ከቀምኩ በኋላ አይደብርህም? ወደድኩሽ ብለህ ነው። እስቲ የወደደውን ሰው እንዴት ነው ማከብረው? ለወደደው ሰው እንዴት ነው ሰላማዊ ቦታ ማይሰጠው? አልፈለገችህም፣ እንደማፈልግ አሳየችህ፣ ገፋች፣ ርቀትን ጠብቅ፣ ራስን አክብር። ሌላኛው መንገድ ማለት ነው ለራሴ የተሻለ ነገር ስጥ፣ ይሄም ያመጣታል። ሌላኛው ደግሞ መልካሙ ጥሩ መናገር፣ ቆንጆ እንደሆነች መናገር፣ ብትኮራም እንደሚያምርባት፣ ችላ ስትልግ ደስ እንደማይልባት፣ ግን ችላ ብትልህም። ያን ያህል ግድ እንደማይሰጥት ሄደ ማሳየት ነው። በጣም ፖዘቲቭ በሆነ መንገድ ሀሳቧን ልክ እንዳልሆነ፣ ድርጊቷን ልክ እንዳልሆነ ታሳያታለህ። በጣም ቀላልና ቀላል። ይኸውልህ ሴት ልጅ እንዲህ ሲናገሯት ነው ሴት ልጅ ሲመቷት ነው ይሄ አስተሳሰብ እንዳይኖር በጣም የጅል ያለፈበትና ውጤት የማይሰጥ እሷን ብትተዋልኩ ራስን መርዝ የሚመርዝ ነገር ነው። ካልፈለጉም ሄድ እፈልገዋለሁ ባትፈለግም እፈልገዋለሁ ብለህ ላልከው ቦታ ፖዘቲቭ መሆን ፖዘቲቭ ነቱ ካልሰራ ደግሞ ርቀት መጠበቅ፣ ከዛ ቦታ መሄድ። ያንተ አደለማ። ያንተን ያልሆነ ነገር ተደባ አድበ ግርግር ፈጥረህ ልተጋር ተተሳድበ ታገኘዋለህ፣ አታገኘው። ፖዘቲቭ ኮንግ ግን በራሱ ፖዘቲቭ ሆኖ ይመጣል። ችላለችብኝ ኮራችብኝ ብላችሁ ከሴት ጋር ልውስጥ እንዳትጋቡ። በጣም በቀና መንገድ በመልካም መንገድ ስታየውና ስትተረግመው ከአንደበት የሚወጣ ድርጊቶች ሁሉ ነገር እሷን ወደ አንተ ይስባታል። ራሷ እንድትመጣ ራሷ እንድትሸነፍልህ ያደርጋል። በጣም ቀላል መንገድ ነው የነገርኩ። መልካምነትን አስቀድም። እሷ መጥፎ ራሱ ብትሆን። ሀሳቤን ከወደዳችሁ ከተቀበላችሁት፣ ለእኔ በላይ ከሰውቁኝ፣ ለሌሎች ጠቅማል ካላችሁ ሼር አርጉ። በሌላ ቪዲዮ በሌላ ሰብት ተመልሼ እስክመጣችሁ ሰላም።